ሰበር ዜና። ወደ ሆቴሉ እንዳልገባ ክልክለኝ በማለት የሆቴል ቤቱን ስራ አስኪያጅ የገደለው ግለሰብ በእስራት ተቀጣ። መነጋገሪያ ሆኖ የሰነበተው የአስቻለው ታመነ ቦርጭ ጉዳይ ዝርዝሩን ይዘናል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም ብለዋል አሰልጣኝ ውበቱ አባተ። ዝርዝሩን እናስደምጣችኋለን። ሴፕ ብላዘርና ሚሼል ፕላንት ከቀረበባቸው ክስ በድጋሚ በነጻ ተሰናበቱ። የቀድሞ የፊፋ ፕሬዚዳንት ሴፕ ብላስተርና የቀድሞ ዩኤፋ ፕሬዚዳንት ሚሼል ፕላንትን ከቀረበባቸው በፊፋ የፋይናንሽል ስነ ምግባር ጥሰት ክስ በነጻ መሰናበታቸው ተገልጿል። ዝርዝሩን ይዘናል። በኢትዮጵያ የእስራኤል አምባሳደር ከቴዲ አፍሮ ጋር ተወያየው። ኤምባሲው ዛሬ ባሰራጨው መረጃ በዛሬው ዕለት አምባሳደር ዶክተር አብርሃም ንጉሴ ከተወዳጁና ዝነኛው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ተገናኝተዋል ብለዋል። ሙሉን እናጋራችኋል። ሰላም ጤና ይስጥልን። እንዴት አላችሁ? ክቡራትና ክቡራን የቻናላችን ቤተሰቦች ክብራና መረጃ የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ አብራችሁን ልቆዩ በአክብሮት ጋበዝን። በቅድሚያም ሰበር ዜና ወደ ሆቴሉ እንዳልገባ ከለከለኝ በማለት የሆቴል ቤቱን ስራ አስኪያጅ የገደለው ግለሰብ በእስራት ተቀጣ። በጅማ ከተማ አስተዳደር ወረዳ ሁለት ውስጥ ቀደም ሲል በነበራቸው ቅራኔ ቂም በመያዝ የሆቴል ቤቱን ስራ አስኪያጅ በስለት ወግቶ የገደለው ግለሰብ በእስራት መቀጣቱን የጅማ ከተማ አስተዳደር ፖሊስ አስታውቋል። የጅማ ከተማ ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ለብስራት ሬዲዮ እና ቴሌቪዥን የላከው መረጃ እንደሚያመለክተው ተከሳሽ ፋድ ከድር የተባለው ግለሰብ ዳር 6 ቀን 2017 ዓ ም የወንጀል ድርጊቱን መፈጸሙ ተገልጿል። በጅማ ከተማ ወረዳ ሁለት ቦሬ ቀበሌ ውስጥ የኑማፍ ሆቴል ስራ አስኪያጅ የሆኑትን አቶ አዳነ ወልደ ማርያምን ከዚህ ቀደም የነበራቸውን አለመግባባት ምክንያት ቂም ይዞ ምሽት ሶስት ሰዓት ተኩል ላይ በስለት ወግቶ ጉዳት በማድረስ እንደተሰወረ ተገልጿል። ተከሳሹ በሆቴሉ ስራ አስኪያጁ ላይ ጉዳት አድርሶ ሕይወታቸው እንዲያልፍ በማድረግ ለአምስት ቀናት ከተሰወረ በኋላ ፖሊስ ባደረገው ክትትል ኅዳር 11 ቀን 2017 ዓ ም ጅማ ከተማ ግንጆ ቀበሌ ውስጥ በቁጥጥር ስር ሊያውለው ችሏል። ፖሊስም አስፈላጊውን የምርመራና የማጣራት ስራ በተከሳሹ ላይ በማጠናከር የምርመራ መዝገቡን በበቂ ማስረጃ አደራጅቶ ለአቃቢ ህግ የላከ ሲሆን አቃቢ ህግም በወንጀል ህግ ቁጥር 539 ንዑስ አንቀጽ አንድ መሰረት ክስ በመመስረት ጉዳዩ በጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ሲታይ ቆይቶ መጋቢት 9 2017 ዓ ም በዋለው ችሎት ተከሳሽ ፏድ ክድር በአስራ ሶስት ዓመት እስራት እንዲቀጣ የወሰነበት መሆኑን ከፖሊስ መምሪያ ኮሚኒኬሽን የተገኘው መረጃ ያመላክታል። ተከሳሹ የሆቴል ቤቱን ስራ አስኪያጅ የገደለበት ምክንያት ከነበራቸው የበፊት ግጭት ቂም በመያዝ ነው። መገለጫው የግድያውን ምክንያት ባይገልጽም ከአካባቢ ሰዎችና ጉዳዩን ከቅርብ የሚያውቁ ግለሰቦች የተገኘው መረጃ ተከሳሹ ወደ ሆቴሉ እንዳይገባ በመከልከሉ ቂም ይዞ ድርጊቱን ፈጽሟል። ክቡራትና ክቡራን አድማጮቻችን እነሆ አሁን ደግሞ ከሰሞኑ መነጋገሪያ ሆኖ የተሰነበተው የአስቻለው ታመነ ቦርጭ ጉዳይን እናስቃኛችኋለን። ተጫዋቹን አንዳንዶቹ ይሄ ህዝቡን መናቅ ነው፣ ብሔራዊ ቡድኑን መናቅ ነው። አስቻለው ታመነ ኢትዮጵያ ውስጥ ካሉ ተጫዋቾች ደህና የሚባል የእግር ኳስ ተጫዋች ነው። ነገር ግን በወር የሚከፈለውን ስድስት መቶ ሺህ ብር ለምግብ ለድራፍትና ለቢራ ከሚያወጣ ለጅምም ማውጣት ቢጀምር መልካም ነው። የትኛውም የእግር ኳስ ተጫዋች እንደዚህ አይነት አቋም የለውም ካስቻለው ታመነ ውጪ። እንደ ሀገር ነው ያዋረደን። ትንሽ እንኳን ለካሜራ ቦርጩን ሰብሰብ በማድረግ ግዴታው ነው የሚሉ አስተያየቶች ከተሰጡ በኋላ ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም ብለዋል አሰልጣኝ ውበቱ አባተ። ሀገርን ማቃለል እውቀት አይጠይቅም። የቀድሞ የዋሊያዎች ዋና አሰልጣኝ ውበቱ አባተ ብሔራዊ ቡድኑ ላይ አላስፈላጊ አስተያየቶችን መስጠትና ማሸማቀቅ የሀገርን ክብር ስቅ ማድረግ ነው ሲሉ ገልጸዋል። ሀገርን ማቃለል በአጸያፊ ቃላት የሚያሸማቀቅ ንግግርን ማድረግ ምንም እውቀትን አይጠይቅም ሲሉ አሰልጣኝ ውበቱ አባተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተናግረዋል። ከአንዳንድ ባለሙያዎች አንደበት የሚወጣው ለከት የለሽ አፍራሽ ንግግር ለሀገር እድገት እንቅፋት ስለሆነ ኃይል ይባል ይገባል ሲሉ አሰልጣኝ ውበቱ አባተ ጠይቀዋል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድን አሸነፈም ተሸነፈም የሚወክለው ሁላችንንም ነው ብለዋል። በሙያው የሚታዩ ክፍተቶችን መተቸት፣ ሐሳብ መስጠትና የበኩልን ድርሻ መወጣት ከሁላችንም የሚጠበቅ ተግባር ነው። ይህ ሁሌም ሊኖር ይገባዋል። አሰልጣኝ ውበቱ አባተ አሰልጣኝ ውበቱ አባተ በመልእክታቸው አክል ከዚህ ውጪ የሚደረግ ተራ ቧልት የተጫዋቾችን ስነ ልቦና ከማውረድ በዘለለ የሀገርን ክብር ዝቅ ማድረግም ነው ብለዋል። በሁሉም ሁኔታዎች ውስጥ ሀገርና የሀገር ክብር ከሁሉ ይበልጣል። መልካም እድል ለሀገራችን ሲሉ አሰልጣኝ ውበቱ አባተ መልካም ምኞታቸውን ገልጸዋል። አሰልጣኝ ውበቱ አባተ ብሔራዊ ቡድኑ ተረክበው ለካሜሩን የአፍሪካ ዋንጫና በአልጀሪያ አዘጋጅነት ለተደረገው የቻን አፍሪካ ዋንጫ ቡድኑን ማሳለፋቸው የሚታወስ ነው። ብሔራዊ ቡድኑ ትላንት ሌሊት ጅቡቲን ስድስት ለአንድ በሆነ ሰፊ ልዩነት ማሸነፉ የሚታወቅ ነው። ሴፕ ብላስተር እና ሚሼል ፕላንቲኒ ከቀረበባቸው ክስ በድጋሜ በነጻ ተሰናበቱ። የቀድሞ የፊፋ ፕሬዚዳንት ሴፕ ብላስተር እና የቀድሞ የዩኤፋ ፕሬዚዳንት ሚሼል ፕላንቲኒ ከቀረበባቸው በፊፋ የፋይናንሽያል የስነ ምግባር ጥሰት ክስ በነጻ መሰናበታቸው ተገልጿል። ሁለቱ የቀድሞ የእግር ኳስ ከፍተኛ ኃላፊዎች በፈረንጆቹ 2011 ላይ ፈጽመዋል ከተባሉበት የሁለት ሚሊዮን ዶላር ማጭበርበር ወንጀል ክስ በስዊዘርላንድ ፍርድ ቤት በድጋሚ ነፃ መውጣታቸውን ፍራንስ 24 ዘግቧል። በፈረንጆቹ 211 ከ2 ሚሊዮን ዶላር በላይ የፊፋ ገንዘብ በማጭበርበር በመልካም አስተዳደርና ያለአግባብ በመበዝበዝ የተከሰሱት የ89 ዓመቱ ብላስተር እና የ69 ዓመቱ ፕላቲኒ በቀረበባቸው ክስ ላለፉት ዓመታት ጥፋተኛ መሆናቸውን በተደጋጋሚ ውድቅ አድርገዋል። ብላስተር ከፈረንጆቹ 1998 እስከ 2002 በፕሬ የፕሬዚዳንት አማካሪነት ለሚሰሩና ውል ለሌላቸው ሁለት ሚሊዮን የስዊዝ ፍራንክ ፊፋ ከፕላንቲኒ እንዲከፍል በፈረንጆቹ 211 ላይ ማጽደቃቸው ቢዘገብም ለሁለተኛ ጊዜ በነጻ ተሰናብተዋል። በኢትዮጵያ የእስራኤል አምባሳደር ከቴዲ አፍሮ ጋር ተወያየው። ኤምባሲው ዛሬ ባሰራጨው መረጃ በዛሬው ዕለት አምባሳደር ዶክተር አብርሃም ንጉሴ ከተወዳጁና ዝነኛው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ተገናኝተዋል ብለዋል። ኤምባሲው ባሰራጨው መረጃ አምባሳደሩና ድምፃዊው በውይይታቸው ላይ እስራኤልና ኢትዮጵያ ጥልቅ ታሪካዊና ባህላዊ ትስስር ያላቸው ጥንታዊ ሀገራት መሆናቸውን ጠቅሰው በኪነ ጥበብና በሙዚቃው ዘርፍ በጋራ በመስራት የባህል ትስስር ለማጠናከር የሚያስችሉ ጉዳዮች ላይ ምክክር አድርገዋል። በሁለቱ ሀገራት መካከል ያለውን የባህል ግንኙነት ማስተዋወቅና ማጠናከር ላይ አጽንኦት ሰጥተን መስራታችንን እንቀጥላለን ማለታቸውም ተገልጸዋል። በቅርቡ በእስራኤል ሀገር የሙዚቃ ስራዎቹ እንደሚያቀርብ የተገለጸው ቴዲ አፍሮ አዲስ የሙዚቃ አልበም ከለቀቀ ስምንት አመት ሆኖታል። አዲስ ስራዎቹ የሚጠብቁ አድናቂዎችም በጣም ቆየ እያሉ ይገኛሉ። ቴዲ የመጨረሻ አልበሙን በ2009 ዓ.ም ምረት ኢትዮጵያ በሚል ስያሜ ለአድማጮች ማድረሱ ይታወሳል። እስካሁንም አቡጊዳ፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ የተሰኙ የሙዚቃ አልበሞቹን ከአድናቂዎች ዘንድ ደርሷል። ክብሯትና ክብሯን የምንወዳችሁና የምናከብራችሁ የቻናላችን ቤተሰቦች ግብረና መረጃ የሰዓቱን አንኳር ዜናዎች አስደምጠናችሁ፣ በሌሎች ወቅታዊና ትኩስ መረጃዎች ወደ እናንተ የምናስ በሌሎች ወቅታዊና ትኩስ መረጃዎች ወደ እናንተ የምንደርስ ይሆናል። እስከዚያው ጤና ይስጥልን፣ እናመሰግናለን።